ዩዘር ማይሲስ ቢግር ስቴትልዩ እንገናኛለን እ ታንኪ ሌላ ቀን እንገናኛለን። ቻው ወንድሜ። እኔ ደነገጥኩ። ዘርዬ ለሰላም ነው አልሽ። እንግዲህ እግዚአብሔር ይጠብቀን

ትሪፕል ነው ያለው እሱ ጋር እና እባካችሁ እባካችሁ በደምብ ደግሞያዝ። ትሪፕል ነው አሁን የሚመጣው ትሪፕል ላይ ነው። እኔም ታሸንፍኝ ይመስልሻል? ነው ማሸንፍ። ጎበዝ ተማሪ ጎበዝ ተጫዋችሽ

አልገባችም እኮ ድክመቴ፣ እኔ አላውቅም። ሙሽት እሺ፣ ትሪፕል ትሪፕል ትሪፕል ሲመጣ ፑሽ እናደርጋለን። እሺ፣ ትሪፕል ላይ ፑሽ እናደርጋለን። እንደ ቅድሙ እንደ ቅድሙ መሆን አለብን አለ ሼቴዋ። እሺ ትሪፕል ነው። ኒ ጊፍት ትሪፕል ነው እንጠቀመው። ኒ ጊፍት ትሪፕል ነው እንጠቀመው። ቅመም መጣች መሰለኝ። ደህና ነኝ ኔ ኒ ጊፍት ትሪፕል ነው እንጠቀመው። መጣችም ሷር። ልጅ ፍቅር ታንክስ። ኒ ጊፍት ትሪፕል ነው። ሚሚ ታንክስ። ኒ ጊፍት ትሪፕል ነው እንጠቀመው እንጠቀመው አረ እንዳይመልጠ እንጠቀመው። ሀሚዬ ታንክስ፣ ሜርሲ፣ ታንክስ፣ ታንክስ፣ ታንክስ ሚሚ ታንክስ። የግዴ ፈላ ዌሪዝ አስማት እኔ ያላቅሙሽ